ተመልሰናል አድማጮቻችን፣ ቆይታችሁን ኤፍ ኤም ዘጠና አምስት ነጥብ አንድ ላይ እያደረጋችሁ ስለሆነ እጅግ ነው የምናመሰግነው። ፕሮግራሙ ፉትቦል ካፌ ነው። ትናንትና ምሽት በኔሽንስ ላይ የተደረጉ ጨዋታዎችን አነሳን። ያ ሁለተኛውን ርዕስ ለማንሳት ያለን ደቂቃ በጣም አጭር ነው። ስለዚህ ነገ እናነሳዋለን። አጠቃቀም ችግር አራት ጌም አነሳለሁ ስላልኩ ግን አራቱም ሀይ ፕሮፋይል ጨዋታዎች ናቸው። ና ነገ ያው ብናነሳው ጥሩ ነው። አዎ ሰፋ ያለ ሰዓት ወስደን እናነሳዋለን የብራዚልን ጉዳይ ግን አሁን ከብራዚልም አንወጣም የራፊኒያን ጉዳይ እንመልከት። በዚህ የውድድር አመት አስደናቂ ብቃቱን እያሳየ ነው የሚገኘው በባርሴሎና በብራዚልም ባለፈው ግብ አስቆጥረዋል አደለ? ይህ ተጫዋች ምናልባት እንደ ባርሴሎና ብቃት የባላንዶር ጥያቄ ሊነሳ የሚችል ጉዳይ ነው፣ ከራፊኒያ ብቃት ጋር በተያያዘ በእርግጥ ይወሱናል የባርሴሎና የሻምፒዮንስ ሊግና የላሊጋ ጉዞዎች። ይህንን ጉዳይ እንመልከት። አምና ባርሴሎና ሊሸጠው የሚፈልገው ተጫዋች ነበር። ከእሱ ብንነሳ እንዲሁም ጥሩ ነው። ባርሰሎና ሊሸጠው የሚፈልገው ተጫዋች ነበር። የዚህኛውን የእሱን የውድድር ዘመን የተለየ ነጥብ የሚያደርገውም እሱ ነው። ሊሸጥ ይፈለግ የነበረ ተጫዋች ነው እንዲህ አይነት ትንግርታዊ የውድድር ዘመን እያሳለፈ ያሉ። ኒኮ ዊሊያምስን ነበር የፈለጉት። ኒኮ ዊሊያምስን መፈለጋቸው ስህተት አልነበረም። በጣም ጥሩ ተጫዋች ነው። በዚህ የውድድር ዘመንም ከላሚን ያማል ቀጥሎ ብዙ ድሪብሎች የሰራው ተጫዋች እሱ። አሁን በነዚህ ሁለት የስፔን እና የሆላንድ ጨዋታዎች ላይ በጣም አስደናቂ ነበር። የአውሮፓ ዋንጫ ላይ ድንቅ ነበር። እሱን መፈለጋቸው አልነበረም ችግሩ። እሱ ለማምጣት ግን ራፊኛን ለማሳመን እንግሊዝ ይሻልሃል አንተ ለማለት ያልወረዱበት ያልወጡበት፣ ያልወረዱበት ወይም ያላደረጉት ጥረት አልነበረም። ሶስተኛ ሲዝኑ ነው ይሄኛው። በመጀመሪያዎቹ ሁለት የውድድር ዘመናት ደህና ተጫዋች ብቻ ነበር። አሁን ምሳ እንዳነሳሽው አይነት ክርክር ነው የሚቀርበው። ባሎንዶር ደግሞ ባርሳ በሚሳተፍባቸው ውድድሮች በሙሉ ፍጻሜውን አናውቅም፣ ግን በጥሩ ሁኔታ ላይ ነው ያለው። ሀሙስ ኦሳሱናን ካሸነፈ ላሊጋውን አሁንም እየመራ ነው፣ ግን በተጨማሪ የነጥብ ርቀት መምራት ይጀምራል። ለላሊጋ ሻምፒዮንነት ያለው እድል እየበለጠ ይሰፋል። በቻምፒየንስ ሊግ ከዶርትሙንድ ጋር ነው የሚገናኙ እና ከጨዋታው በፊት ግምት ስጪ ብትባይ መቼስ አብዛኛው ሰው ለባርሴሎና ግምት መስጠቱ አይቀርም። ምን እያልን ነው? ቻምፒየንስ ሊግ ሴሚፋይናል ለመድረስ ያለው እድል ሰፊ ነው እያልን ነው። ጨዋታው ከመደረጉ በፊት አያሸንፉም መቼስ። በኮፓ ዴል ሬ ግማሽ ፍጻሜ ላይ ኔ አሉት የቤት ስራቸውን አወሳሰቡት እንጂ አትሌቲኮ ማድሪድ ላይ በጣም ከፍተኛ ብልጫ ነበራቸው። ስለዚህ በሁሉም ውድድሮች ላይ ባርሴሎና የትሬብል አሸናፊ ይሆናል አይሆንም፣ ጊዜ የሚፈታው ቢሆንም፣ ግን ለምሳሌ ላሊጋውንና ቻምፒየንስ ሊጉን አሸንፎ የሚያጠናቅቅ ከሆነ ቻምፒየንስ ሊግ በዚህ ዓመት ቁልፍ ነው። ሪያል ማድሪድ ካሸነፈ የማድሪድ ተጫዋቾች የበለጠ እድል ይኖራቸዋል። ምባፔ ቪኒ አይነት ተጫዋቾች፣ ባርሰሎና ካሸነፈ ራፊኛ የበለጠ እድል አሉ። ላሚን ያማል ክርክር ውስጥ ሊነሳ ይችላል። ግን ለጊዜው የባሎንዶር ተስ ለጊዜው የባሎንዶር ማለት በቀሩት ጨዋታዎች ላይ ቻምፒንስ ሊግ ፋይናል ላይ ቻምፒንስ ሊግ ሴሚ ፋይናል ላይ ትልልቅ ጎሎች ካስቆጠረ፣ አላውቅም ግን ለጊዜው ቡድኖች ካሉት ውስጥ እሱ የመሰለ እንደሱ ትልቅ ተስፋ ያለው ተጫዋች የለም። ሶ ፔዤ ሻምፒዮን ቢሆን አሁን ደንቤሌ እያሳይ ያለው ብቃትም ፔዤ ራሱ የትሬብል አሸናፊ ሊሆን ስለሚችል በሀገሩ ማለት ነው የሊገን ስራ አጠናቋል። የኩፕ ደ ፍራንስም አይቀርም። ቻምፒየንስ ሊግ ላይ ግሩም ቡድን ሰርተዋል። ግን እዚህ ቡድን ውስጥ በሉዊስ ሄንሪኬ ምርጥ ቡድን ውስጥ ግለሰቦችም ደግሞ አሉ። ደንቤሌ አንደኛው ና ዋናው ዋናውን ቻምፒየንስ ሊግ ቁልፍ ነው። እሱ ላይ የሚመሰረት ነው ይህንን ግን ሐምሌ ላይ ልትዋት ነበር ወይ ነሐሴ ላይ ልትዋት የማይታሰብ ነበር አይነት ጊዜ፣ ባርሴሎና አክቲቭሊ ሊሸጠው ይሞክር ነበር ይህን ተጫዋች። ለዚህ ነው እኔ አሰልጣኙንም ግን የተጫዋቹንም አእምሮ ማደንቅ። በአርባ ሶስት ጨዋታ አርባ ሰባት የጎል ተሳትፈዋል። በቀደም ለብራዚል ጎል አስቆጠረ አልሽ፣ እንደ አሲስት አልቆጥረውም፣ ግን አንድ ኳስም ለቪኒ ቪኒ ያስቆጠረው ጎል መነሻ ፓሴ ነበረው እሱን ከዚያስ በኋላ ቪኒ ለምሳሌ አልወጣም ብሎ ጊዜ ለመግደል ምናምን ይሞክር ካፒቴን ነበር በዛ ጊዜ ውስጥ። ጁኒዮር ዶሪቫል የብራዚል አሰልጣኝ አምበል አድርገውት ነበር። ተቆጥቶ ጮሆ ነው ውጣ ብሎ ያስወጡ ቪኒን። ምክንያቱም ቪኒ ሌላ ቢጫ ቢያይ የአርጀንቲና ጨዋታ ያልፈዋል። እንደ ካፒቴን አርቢትሩ ጊዜ እየገደልክ ነው ብለው ቢጫ ካርድ ቢያሳዩት ቪኒን የመሰለ ስታር በትልቅ ጨዋታ ሊያጡት ነው ማለት ነው። ይሄ ደግሞ የተጫዋቹን የሊደርሺፕ ችሎታ ያሳያል። በአርባ ሶስት ሁለት የባርሴሎና ጨዋታዎች ውስጥ አርባ አንዱ ላይ ነው የተሳተፈው። በአርባ አንድ ጨዋታ ነው አርባ ሰባት የጎል ተሳትፏል። በላሊጉ አስራ ሶስት ጎሎች አሉት። በአንድ የሊግ ሲዝን ሁለት ሺ አስራ ስምንት ላይ ነው ለመጨረሻ ጊዜ እን ያህል ጎል ያስቆጠረው በሊግ ብቻ ከወሰድን ወደ ስፖርቲንግ ሳይሄድ ወደ ሬን ሳይጓዝ ወደ ሊድ ሳይመጣ እንደገና ወደ ባርሴሎና ሳይዘዋወር በፊት ቪቶሪያ ጌማራይሽ የሚባል ቡድን ውስጥ ይጫወት ነበር ፖርቱጋል ውስጥ። ያኔ ነበር አስራ አምስት ጎል ያስቆጠረው። ክረምት ላይ ምን ሆነ? ኦገስት አስራ ሶስት ያለፈው ክረምት የዝውውር ገበያው ገና ሳይዘጋ በፊት አንድ ቲክቶከር አለ። ባርሰሎናን የሚከታተል እና ስለ ባርሰሎና የተለያዩ ቪዲዮዎች የሚሰራ ቲክቶከር አለ እና የብሉግራና መለያ ኒኮ ዊሊያምስ የሚል ስም የተጻፈበት ይልቁን አስራ አንድ ቁጥር ያለበት ጽሑፍ ጻፈ። እና ኒኮ ዊሊያምስ አለ፣ አስራ አንድ ቁጥር የራፊንሃ ነው። ራፊኛ አየው። ዳቪድ ስዋሬዝ ይባላል። በደጋፊው እንዳለ መፈለግ ነው። በጣም ፖፑላር ብዙ ተከታዮች ያሉት ቲክቶከር ነው። ቲክቶክ አልጠቀመም ግን ዝነኛ እንደሆነ ይታወቃል። እና ሀያ ስድስት የመሳቅ ኢሞጂዎች ከስር ኮሜንት አደረገ ራፊኛ እና ደነገጠ መሰሪ ልጁ። አንዳንዴ ሰዎች እንደዛ ነው የሚሆኑት የሆነም አይሆን ኮንቴንት ሰርተው ሰው ላይ ያ ሰው ኮንፍሮንት ሲያደርጋቸው ጥፍራቸው ውስጥ የሚገቡ ሰዎች አሉ። አሁን ይሄ እንደዛን የሆኑ በኋላ ቪዲዮ ሰርቶ ራፊንሃ መቆየት ነው ያለበት ምናም ማለት ጀመረ ማለት ነው በኋላ ላይ። ይሄን ግን ለምንድነው ያነሳሁት? ጠቅላላ የባርሴሎና ደጋፊዎች አቲቲዩድ ኒኮ ዊሊያምስ እንዲመጣ እሱ መውጣት አለበት ለቦታውም ለገንዘቡም ሲባል። አሁን የምናወራው ምሳ ስለ ባሎንዶር አሸናፊነት ነው ለዚህ ነው ከሰባት ከስምንት ወር በፊት ይህንን ማሰብ አይቻልም ነበር የምንለው ስለምንወደውና ትልቅ የሪዴምፕሽን ታሪክ ስለሆነ ሳይሆን ስለሚገባው ነው እንዲህ አይነት የውድድር ዘመን እያሳለፈ ያለው አሰልጣኙ ሀንዚፍሊክ መጡ አራት ሁለት ሶስት አንድን መጫወት ጀመሩ መጀመሪያ አካባቢ ያው ኦልሞን ማስመዝገብም አስቸጋሪ ስለነበር ስምንት ቁጥር ሆኖ ነበር መጫወት የጀመሩ የውድድር ዘመኑ ሲጀመር ሴንትራል ቦታ ላይ ነበር ይጀምር የነበረው። ከአጥቂው ሌቫንዶቭስኪ ኋላ ነበር ይጫወት የነበረው። በኋላ የኦልሞ ችግር ሲፈታ ፔድሪንም ወደፊት ጠጋ አድርገው መጠቀም ሲጀምሩ የቀኝ ተጫዋች ነበር። የቀኙ ቦታ በላሚን ስለተያዘ ወደ ግራ ወሰዱት። ግን ያ ቦታ ተስማማ። ምክንያቱም ንጹሕ የክንፍ ተጫዋች አይደለም። ንጹሕ የክንፍ ተጫዋች ነው፣ ግን ለምሳሌ የላሚን ያማል አይነት ተጫዋች አይደለም። የአግድሞ ሹሩጫ የበለጠ የሚስማማው ተጫዋች ነው። እነዚህን ሆሪዞንታል ማነው ዲያጎናል ሩጫዎች ያደረገ ፎልስዊንገር የሚባለው ለዚህ ነው። እንዲሁም አርባ አራት ፐርሰንት የሚሆነውን ጊዜ አሁንም ጭምር የሚያሳልፈው ስምንት ቁጥር ተጫዋቾች በሚገኙበት የሜዳ ስፍራ ነው። ግን ሲጫወት ስታዩ ለምሳሌ ላሚን በጉዳት ወ አሰልጣኙ አንዚ ፍሊክ ቢነጫነጭም ፊቱን ቢያረዝምም እንቢልም ያስወጡታል። ላሚንን የበለጠ ለመቆጠብ እንዳይጎዳ፣ በርናውት እንዳይገጥመው ያኔ ወደ ቀኝ ወጥቶ ይጫወታል። የቀኝ ክንፍ ቦታም ላይ አልፎ አልፎ ይጫወታል። አንዳንድ ጨዋታዎች ላይ ደግሞ ልክ እንደ ሁለት አጥቂ ሲስተም እንደ ሊትልማን ቢግማን ሲስተም ከሌቫንዶቭስኪ ጋር አብሮ ሳጥን ውስጥ ይገኛል። አንዳንዴ እንደ ሀሰተኛ ዘጠኝ ቁጥር ይሆናል። በተለያዩ ሚናዎች ነው እየተጫወተ የላቀው። በተለያዩ ሚናዎች ጎልም ያስቆጠራል። የጎል እድሎች ይፈጥራል። ሊያውም የፍጹም ቅጣት ምት መቼ አይደለም። አንድ የፍጹም ቅጣት ምት መሰለኝ ካስቆጠራቸው ጎሎች ያስቆጠሩ እንግዲህ፣ አሁን ሳላህ ብዙ ጎል አስቆጥሯል በዚህ ውድድር ዘመን ግን አስራ ምናምኑ የፍጹም ቅጣት ምት ጎሎች ናቸው። የፍጹም ቅጣት ምት ማስቆጠር አንድ ችሎታ መሆኑን ተቀብዬ ግን የአንቺን የጎል ማስቆጠር መጠን ከፍ ያደርገዋል፣ ኢንፍሌት ያደርገዋል። ለምሳሌ ሌቫንዶቭስኪ የሚመታቸውን የፍጹም ቅጣት ምቶች ቢመታ ከሰላሳ በላይ ጎል ገና ከሆኑ ያስቆጠር ነበር። ለብሔራዊ ቡድኑም እንደዛ ነው። ወሳኝ የሆነ ከነሪኛ መለያ ከ2021 ጀምሮ ሲጠራ ቆይቷል፣ ለብራዚል ብሔራዊ ቡድን አሁን ግን አሰልጣኙ የቡድኑ ጀማሪ ብቻ ሳይሆን ከአምበሎቹም አንዱ አድርገውታል፣ ልክ በባርሴሎና እንደሆነ በባርሰሎና በሲኔሪ ሲከሱ የሚበልጡ ተጫዋቾች እኮ አሉ። ፔድሪ፣ ፌረንቶሬዝ፣ ኤሪክ ጋርሲያ፣ ጋቪ። ግን አሰልጣኙ ከቴርሽቴግን ዲዮንግና አራውሆ መጎዳት በኋላ አምበል ያደረጉት ይህንኑ ተጫዋች ነው። ገንዘቡ ብዙ ነበር። በእርግጥ ሲገዛ የባርሰሎና ደጋፊዎች ቅሬታ፣ እንዴት ነው ሰባ ስምንት ሚሊዮን የሚደርስ ገንዘብ ለዚህ ተጫዋች ያወጣ ነው የሚል ጥያቄ ነበራቸው። አስራ ሶስቱ አድ ኦንስ ነው፣ ስልሳ ስምንቱ ቤዚክ ክፍያ ነው። ሰባ ስምንት ሚሊዮን ኤክሰሲቭ ነው የሚል ግን እያንዳንዱ ገንዘብ እንደሚገባው በዚህ አመት አሳይቷል። እና ይሄ አመት የመደበኛ አመት አይደለም፣ የባሎንዶር አመት ነው። ቁጥሮቹን አንዳንዶቹን ቁጥሮቹን ስታያቸው ያስደንቃሉ። በአምስቱ የአውሮፓ ሊጎች ሳላህ ብቻ ነው ከሱ የበለጠ የጎል ኮንትሪቢሽን ያለው 54 የጎል ኮንትሪቢሽን ያለው ግን ክሬቲቪቲ ደግሞ ካየሽ የጎል እድሎችን በመፍጠር ደግሞ ካየሽ በአምስቱ የአውሮፓ ሊጎች በቻንስ ክሬሽን ከሱ የሚበልጡት ተጫዋቾች በጣት የሚቆጠሩ ተጫዋቾች ናቸው። የትልልቅ የጎል እድሎችን በመፍጠር እንደዚህ ቢግ ቻንስ በመፍጠር በሚባለው ግን ካየ ነው አንደኛ ነው። 38 ትልልቅ የጎል እድሎች ፈጥሯል። 91 የጎል እድሎችን ከክፍት ጨዋታዎች የፈጠረ ተጫዋች ነው። በቻምፒየንስ ሊግ ከየትኛውም ብራዚላዊ ተጫዋች በላይ በአንድ ሲዝን ብዙ ጎል አስቆጥሯል። ከማንኛውም ብራዚላዊ ተጫዋች ከሮናልዲኞ፣ ከሮናልዶ፣ ከኔይማር፣ ከሌሎችም ተጫዋቾች 16 የጎል ተሳትፎ አሉ። በቻምፒየንስ ሊግ 11 ጎሎች አምስት አሲስቶች በ835 ደቂቃዎች ብቻ 1000 ደቂቃ በማይሞላ ጊዜ እና ባርሳ ከኔይማር መልቀቅ በኋላ ወደ ፔዥ መጓዝ በኋላ የግራ ክንፍ ተጫዋች ለማምጣት ብዙ ጥረት አድርጓል። እዛ ቦታ ላይ ዴንቤሌን ፌሊፔ ግሪዝማንን በተወሰኑ ጨዋታዎች ላይ ዴፓይን የተለያዩ ተጫዋቾች አምጥቶ አልሞላውም። ከአምስት ዓመት በኋላ ግን ይህንን ቦታ የሚሞላ ከሰባት ዓመት በኋላ ወይ ከስምንት ዓመት በኋላ ይህንን ቦታ የሚሞላ ተጫዋጭ ያለ ዝውውር አግኝቷል። የዛሬ ሶስት ዓመት ባመጣው ተጫዋች ለብራዚልም ለባርሴሎናም እንዲህ ያለ ወሳኝ ተጫዋች ሆኗል። ለዚህ ግን ሀንዚ ፍሊክ ዋናው ሰው ናቸው። ሕይወቴ የለወጠው ሰው ሲል ነበር በቀደም ከኮሎምቢያ ጨዋታ በፊት አሁን እንግዲህ ባርሴሎና ሊሸጠው ከመፈለግ ተነስተን የባሎን ደ'ኦር አሸናፊ ሊሆን ይችላል የሚል ግምት ላይ መድረስ ቀላል ነገር አይመስልም። ራፊኒ እንደዚህ አይነት ሲዘን ነው እያሳለፈ የሚገኘው። አድማቻችን እኛም የተወሰነ ለማንሳት ሞከርን። ይህንን ተጫዋች የነበረን ቆይታ መሄንን ይመስል ነበረ። ሌሎች ፕሮግራሞች ከአራዳ ኤፍኤም ዘጠና አምስት ነጥብ አንድ እንደ ወደ እናንተ መድረሳቸውን ይቀጥላሉ። መልካም ጊዜ ይሁንላችሁ።